በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። የተወደዳቸው የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ የጻድቃን የሰማዕታት ወዳጆች እንደምን አላቸው። እንደምንለይ ሳደረሳቸው። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ግንቦት 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያም የተወለዱበት የልደት በዓላቸው ነው። የዚህ ቅዱስ አባት የትውልድ ሀገሩ የራውኢ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። አባታችን ቅዱስ ፍሬብሩክና እናታችን ቅዱስ ዮሴና እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን ትሕትናን ፍቅርን ትዕግስትን ገንዘብ አድርገው በጾም በጸሎት ተወስነው በአንድነት በፍቅር የሚኖሩ ድጋግ ቅዱሳን ባልና ሚስት ነበሩ። በትዳር ውስጥ ሆነው በአንድነት በፍቅር በደስታ እየኖሩ ሳለ ለአንቺ በዚህ ዓለም መኖር ምን ይረባሻል? የሚል ሐሳብ በአይምሮ አመጣባት። በሀገሯ ትይዩ ወደሆነ ምድረ በዳ ወጥታ ሄደች። በዚያም ደጃፏ የተከፈተ ታናሽ ዋሻ አገኘች። ያንን ዋሻ ስትመለከት ደጃፉ ክፍት ነው። በዚህም በአት ይሆነኛል በዚህም ጾም ጾም አለው ጸሎትን እጸልያለሁ ከፈጣሪ ጋር እኖራለሁ ብላ እጅጉን ደስ ብሏት ወደ ውስጡ ገብታ ቆመች። ኑር የሚጸልይ ሰው ተመለከተች። ያንን ስትመለከት አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላይ ወረደበት። አራዊት ብቻ ወደሚኖሩበት ወደዚህ በረሃ ምን ልታደርጊ ይመጣሽ? ለእኔ ፈተና ልትሆኝብኝ ነው። ከዚህ ውጪልኝ እጅልኛላት እርሷን ታዲያ አባት ይኸው አለች፣ አንተ እንዳሰብኩ አይደለሁም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣው። በዚህ ቦታም ከአራዊት በቀር ሰው እንዳላላውኩም ነበረ ለአንተ ፈተና ልሆን አድርልም እና የመጣሁት ይቅርታ አድርግልኝ። እኔ ደግሞ ወደ ሌላ ቦታ ይሄዳሉ፣ አለችው። በዚያን ጊዜ ታዲያ ከእርሷ የሚሆነውን መንፈስ ቅዱስ ለዛ ለሚጸልየው ሰው ተገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎች ሰዎችን ነብሳት ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅን ተወልጅ ዘንድ አለሽና ወደ ቤትሽ ተመለሽ አላት። እናታችን ቅድስት ዮስቴና የዚያ ሽማግሌ ባህታዊ ቃሉን በሰማች ጊዜ እጅጉን አድንቃ የፈጣሪ ፍቃዱ ከሆነ ብላ ወደ ቤቷ ወደ ባለቤቷ ተመለሰች። ከጥቂት ቀኖችም በኋላ እናታችን ቅድስት ዮስቴና ጸንሳ ይህንን ደምግባቱ ያማረ ልጅ ግንቦት ሀያ ስድስት ቀን እናታችን ቅድስት ዮስቴና ወለደችልን። ክብር ለአምላካችን ይሁን በእውነት በልደቱ ቀንም ታዲያ በእናትና በአባቱ ቤት ታላቅ ደስታ ሆኖ ለድሆችና ለጾማ ዳሪዎች ለዘመዶቻቸውም ለጎረቤቶቻቸውም ግብዣን አደረጉ። ሕፃኑም አርባ ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ ማርነ ክርስቶስ ሲባል ሰምቶ ይቺ ጸሎት መልካም ናት፣ እኔ መርጫት አለው። በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃንም እንደምንድንባት አውቃለሁ አለ። የሚሰራውን ማንም ሳያውቅበት ይህንን ጸሎት ከማዘውተር ጋራ ሌሊቱን ሙሉ በመስገድ ይጸልይ ነበረ። ከረዥም ዘመናትም በኋላ ስሙ እለአድባር ወደምትባል ገዳም ሄዶ ከዚያም የምንኩስናን ስርዓትና ህግ በአባ መልከ ጼዴቅ እጅ ተቀበለ። ከዚያም ቅዱሳት መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎን መጋደል ጀመረ። በባህር መካከል በመቆም የዳዊትን መዝሙር ሁሉን የሚያነብ ነበረ። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው አምስት መቶ ጊዜ ይሰግድ ነበረ። ከሰንበት ቀኖችን በቀር እህል ውሃ አይቀምስም ነበረ። ከዚህ በኋላ እህል እንትቶ የዱር ቅጠል የሚመገብም ሆነ። አራቱን ወንጌላት ያነብ ነበረ ሌሎች መጻሕፍትንም በእንዲህ ያለ ስራ ለብዙ ዘመናት እያነበበ ኖረ። ብዙ ተጋድሎንና ድካምንም ባስረዘመ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ተገልጦ ከእርሱ ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማኅበርም ሁሉ በዙሪያ ሆነው እያመሰገኑት ነበረ። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያንም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና፣ ጽና ኃይልህን ለአድሳት እንጂ ላጠፋ አልመጣሁምና ተጋድሎህና ድካሜ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት ነግረሃለሁ አለው። እነሆ እኔ በጎ ዋጋህን በዚህ ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብ ጊዜ በተራራዎችና በዋሻዎች በፈሩክታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠው አለው። ሉቃስንና ዮሐንስን እነርሱ የጻፉትን ወንጌል ባነበብክ ጊዜ ደግሞ ሥጋዬንና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠውሃለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚያርፍበት ጊዜ ሲደርስ ለሞቱ ምክንያት የሚሆነ ቸነፈር ያዘው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ፣ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ እረፍት ልወስድህ ነው። እነሆ ሰባት አክሊላትን አዘጋጅቼ ልሃለሁ አለው። እነዛ የተዘጋጁለት ሰባት አክሊላት ስለምን እንደሆኑ ሲነግረው፣ ደግሞ አንዱ ስለ ንጹሕ ድንግልናህ አለው። ሁለተኛው ደግሞ ዓለምንና በውስጡ ያለውን ሁሉ ትተ በመውጣትህ አለው። ሦስተኛው ደግሞ ፍጹም ስለሆነው ምልኩስና አለው። አራተኛው ደግሞ አራቱን ወንጌሎች አዘውትረ የምታነብ በመሆን አለው። አምስተኛው ደግሞ ስለ እኔ ፍቅር መራብና መጠማትን ስለታገስክ አለው። ስድስተኛው በልብህ ቂምና በቀልን ባለማሳደርህ አለው። ሰባተኛውም ስለ ንጹሕ ክህነትህና ስለምታሳርገው ያማረ የተወደደ ዕጣንና መስዋዕትህ ሰጠውሃለው። ሰባቱ አክሊላትም ለእያንዳንዳቸው አስራ አምስት አስራ አምስት ህበር አላቸው። ለእኛ ለልጆቹም የሚተርፍ ታላቅ የሆነ ቃል ኪዳንም የተቀበለ ታላቅ አባት ነው። መታሰቢያህን ካደረጉና በጸሎትህ ከተማጸኑት ጋር የምትገባበትን ቤት በውስጧ አምስት መቶ የወርቅ አምዶች የተተከሉባትን ሰጠው። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መና እሰጥሃለው አለው። መድኃኒታችንም ይህንን ቃል ኪዳን ሲሰጠው በየነገዳቸውና በየሥርዓታቸው ዘጠና ዘጠኝ የመላእክት ሰራዊት መጥተው ወዳጃችን ሰላም ለአንተ ይሁን፣ ዛሬ እስከ ፀሐይ ሰባት እጅ ወደምታበራ ሀገራችን በዝማሬና በመሀሌት አክብረን ልንወስድ መጣን አሉት። ጻድቁ አባታችን አቡነ ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነፃነቱ ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሶስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ ሰባት እጅ የምታበራ ሀገርን እሰጥህ ዘንድ በራሴ ማልኩልሃለው አለው። መታሰቢያህን የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህንም የጠራውን ወደዚች ሀገር አገባዋለሁ አለው። የአስተማሪን፣ የመከረን፣ የገሰን የአባቶቻችን አምላክ ለውለ እግዚአብሔር ስሙ የተመሰገነ ይሁንልን። በሰባት ለእግዚአብሔር ወለወላዲት ድንግሉ ለመስቀሉ ክቡር ይቆየን።